ኢንፍሌሽን በሚመለከት ከዓመት በፊት ከሪፎርም በፊት እዚሁ ምክር ቤት ቀርቤ የተለያየ አንቲፔን ሰተነው በሽታው ሊድን ስላልቻለ ሰርጀሪ ይፈልጋል ብያችሁ ነበር። ሲሪየስ ስራ ካልሰራን በስተቀረ ኢንፍሌሽን በሚባለው ልክ ውጤታማ ሊሆን አልቻለም ብያችሁ ነበር። በዚያው ቃል መሰረት በተሰራው ሪፎርም እና በተከተልነው ሆሊስቲክ አፕሮች የእኛን የኢንፍሌሽን ማጥቂያ መንገድ ከሌሎች የሚለየው ሆሊስቲክ መሆኑ ነው። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ ይሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርም እና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት ሀያ ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው ይህ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል ሁለተኛ የገበያ ትስስል መፍጠር በተለይ ሰንደይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ለመምር ነው። እሱ ሻጭና ገዢ አምራችና ምርት ፈላጊ ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲ ኔት 60 ቢሊየን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ መቶ ስልሳ ቢሊየን ብር ጨምረናል። ዘንድሮ በድምሩ አራት መቶ አርባ ቢሊየን ብር ገደማ ድጎማ አውጥተናል። አራት መቶ አርባ ቢሊየን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ይህንን ቁጥር የሚያክል በጀት አልነበረም። ማድማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጃጠር ቤተሰቦች ልጆቻቸውን ቁርስ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7 ፐርሰንት ወርዷል። የምግብ ኢንፍሌሽን አስር ነጥብ ሁለት ነንፉድ የሚባለው አስራ አራት ነጥብ ሁለት ፐርሰንት ነው። በድምሩ አስራ አንድ ነጥብ ሰባት ፐርሰንት ከሪፎርሙ ዘመን ጀምሮ ዘሎ ውስጥ የሚባለው ኢንፍሌሽን ሬት ይሄኛው ይህ ትልቅ አቺቭመንት ስለሆነ እነዚህን የማክሮ ውጤቶች ውጤቱን አቅበን ድሉን አቅበን የሚቀረበውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። ያለውም በሙሉ እንዳልነበረ ከወሰድን ሰዎች ደክመው ለፍተው ስለሚሰሩ የሰሩ ሰዎችን ድካም በከንቱ የምናይ እንዳንሆን የመጡ ውጤቶች በደንብ መገንዘብና ማየት፣ በዛ ልክም አፕሪሼት ማድረግ የሚያስፈልግ ይመስለኛል። ይህ ሲባል አሁንም ኢንፍሌሽን በዚህ ዓመት ካለበት 17 በጋራ ጥረትና ርብርብ ከአስር በታች እንዲወርድ ይሰራል። ሲንግል ዲጂት መውረድ አለበት። የተገኘው ውጤት ግን አመርቄ ነው ተብሎ ሊወሰድ ይችላል።